ሞቶችና የርኩሰት እናት ባቢሎን ይላል። እቺ ባቢሎን ሴት ያላት እሷን ነው አየኋት፣ ሰክራለች። የሰከረችው በነቢያት በሐዋርያት በጻድቃን ደም ነው። ራ 17 ይሄን ይነግራችሁና ራ 18ን ስትጀምሩ ምን ይላል? አንድ ታላቅ መልአክ መጣ ይላል። ታላቅ መልአክ ለበረከት ይቀርባችሁ አንድ ታላቅ መልአክ መጣ በእጁ ወፍጮ ድንጋይ ይዞ ያንን ወፍጮ ድንጋይ ወደ ባህር ወረወረው። እንዲህም አለ የጋ የጋለሞት ለዘላለም ወደቀ ይላል ለዘላለም የወደቀ ይሁን። ክብርና ምስጋና ለእግዚአብሔር ይድረሰው። በመጨረሻ ይላል ራዕይ 18ን ስትመለከቱ መጨረሻ ላይ ባቢሎን ስትወድቅና ስትፈረካከስ በውስጧ ደም ተገኘባት ይላል። ተመረመረች፣ ስትመረመር ደም ተገኘባት። ደሙም የሰማዕታት የቅዱሳን ደም ነው ይላል። አሁን እንመርመር እንግዲህ የባቢሎንን በዚህ ላብቅ። አያሉ አምላክ የናዝሬቱ ኢየሱስ ክርስቶስ የኔና የእናንተ የናንተ ፈጣሪ ስለነገረን በማቴዎስ ወንጌል ምዕራፍ 23 ላይ ስለተጻፈው እንመጣለን። አሁን ባቢሎን ተመረመረች፣ ደም ተገኘባት። የማደም የቅዱሳን፣ የማደም የሐዋርያት፣ የማደም የነቢያት፣ የማደም የሰማይታት፣ የማደም የጻድቃን ደም ተገኘባት። ኦርቶዶክሳውያን ይሄ ደም ይገኝባችኋል ድንገት ዛሬ መጣችሁ ካቶሊኮች ካላችሁ ሄደ የሚገኝባችሁ። ድንገት ዛሬ መጣችሁ በዚህ ውስጥ ያላችሁ የፕሮቴስታንት እምነት ተከታዮች ካላችሁ የቅዱሳን ደም በእናንተ ዘንድ አለ። ይመረመራል፣ ማይመረመር የለም። የሰው ልጅ ሁሉ ይመረመራል። እምነት የተባለ በዚች ምድር ላይ ያለ ይመረመራል። ከኢየሩሳሌም ነው ወይስ ከባቢሎን ከየት ነው? አንድ የበቃ አባት ነበርና እረዳለን እንግዶች ወደ እሱ ይመጣሉ። የመነኮሳት ታሪክ ልነግራችሁ ነው። የአባት የበቃል ሰዎች ወደ እሱ ሲመጡ ረድ አለው። ረድ ማለት እሱን የሚረዳው ተማሪ መሆን ይችላል፣ ግን የሚረዳው መነኩሴ ሲሆን፣ ሰዎች ሲመጡ ይገባና ሰዎች መጥተዋል ይለዋል። ከየት ነው የመጡት ይለዋል። ኢየሩሳሌም ነው የመጡት ይለዋል። ልክ ወይም እንደዚሁ ከባቢሎን ነው ይለዋል። ስለዚህ ይሄ ማለት ምን ማለት ነው? ደጋግ ሰዎች ከሆኑ ከየት ነው የመጡት? ከኢየሩሳሌም። ዓለማዊ ርኩሰት ያላቸው ሰዎች ከሆኑ ደግሞ እነሱ ደግሞ ከባቢሎን ናቸው። እንዲህ እያለ ነበር የሚለያቸው። ያውቃቸዋል። ያውቃቸዋል። አንድ ቀን ነው ድንገት ከኢየሩሳሌም ናቸው ብሎ ከባቢሎን ሆነው ተገኙ። ግን መረመራቸው። መንፈስ ቅዱስ ይመረምራል። መንፈስ ቅዱስ ማለት የሚመረምር ማለት ነው። እኔና እናንተ የምንመረምር ሰዎች ነን። ስለዚህ ባቢሎን ስትመረምር ደም ተገኘባት። አሁን ወደ ጌታችንና ወደ አምላካችን ወደ መናይታችን ወደ ኢየሱስ ክርስቶስ ቅዱስ ወንጌል፣ የማቴዎስ ወንጌል ምዕራፍ 23 ላይ ያለውን ታሪክ እና እንማራለን። ይህም ደግሞ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ የነገረን የወንጌል ቃል ነው። ስለዚህ ቃሉ የማን ነው? የወንጌል ነው። ምን ሰማው ቃል የማን ነው? የኢየሱስ ክርስቶስ ነው። ስለዚህ ማንም ከዚህ ቃል ያመልጣች ነው። የመምህር ዘበነ አይደለም፣ የመላከ ፀሐይ አይደለም፣ የመምህር ከለ አይደለም፣ የአባ ከለ አይደለም፣ የራሱ የኢየሱስ ክርስቶስ ቃል ነው። ስለዚህ ይሄ ቃል እያንዳንዳችን ይመረምራል። እናንተን ይመረምራል። እዚህ ያላችሁትን ቤታቸው ናቸው የምትከታተሉትን በተለያየ እምነት ያሉትን ሁሉ የሚናገር ቃል ነው ባአቢሎን ተመርምራ የቅዱሳን ደም ተገኘባት ብለ ለዘላንም እንዳትነሳ ተፈረደባት ስለሚል እዚህ ያለው ቃል ጌታ የተናገረው ደሞም ላል የቅዱሳን ደም በዚህ ትውልድ ላይ ልበዚህ ትውልድ ላይ ይደርሳል። ይሄ ደም በኦቶሮስራ ይደርሳል። ይሄ ደም በፕሮቴስታንት ይደርሳል። ይሄ ደም በሌሎች ይደርሳል። ወይም በማንም ላይ ምክንያቱም ጌታ የተናገረው ይሄ ደም በሁሉም ላይ ይደርሳል የሚል ነው። ባጭሩ የሴቲቱን ልጆች የባቢሎንን ልጆች በዚህ የምናየው ጌታ ምን ሲል ነው? እናንተ የእባብ ልጆች የእፉኝት ልጆች ብሎ ነው የሚጀምረው። ይህ የማቴዎስ ወንጌል ምዕራፍ 23 ቁጥር 33 ነው። የማቴዎስ ወንጌል ምዕራፍ 23 ቁጥር 33። እናንተ የእባብ ልጆች እናንተ የእፉኝት ልጆች። እነማን ናቸው የእባብ ልጆች የተባሉት? እነማ ናቸው የፉኙት ልጆች የተባሉት? እግዚአብሔር ከዚህ ሰውረት፣ እግዚአብሔር ከዚህ ሰውራችሁ። የእባብ ልጆች ያስደነግጣል። እባብ ደግሞ የዝም ብሎ ምድር ላይ የሚሄደው እባብ አይደለም። ራእይ ዮሐንስ ስትመለከቱ ምዕራፍ 12 ከቁጥር 6 ጀምራችሁ ምዕራፍ 7፣ 8፣ 9 ስታነቡ የቀደመው እባብ ተጣለልና ያም እባብ የቀደመው ዘንዶ ነው ይልና፣ እሱም ዲያብሎስ ነው ይላል። ስለዚህ የእባብ ልጆች ማለት የዲያብሎስ የሰይጣን ልጆች ሴጣን ገዳይ ነው፣ እናንተም ገዳይ ናችሁ ሲል ነው። እፍኝት ደግሞ ሌላ ታሪክ አላት፣ ለዛሬ ይቀር። ለማንኛውም የእባብ ልጆች የፍኙት ልጆች የሚባሉት እነ ማን ናቸው? በኢየሱስ ክርስቶስ ወንጌሉ እንዲህ ይላል። ስለዚህ እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ እልካለሁ ወደዚች ዓለም። ከእነርሱም ትገድላላችሁ፣ ትሰቅሉማላችሁ፣ ከእነርሱም በምኩራባችሁ ትገርፋላችሁ፣ ከከተማም ወደ ከተማም ታሳድዳላችሁ። ቃሉን ላስብላችሁ። እናንተ የእባብ ልጆች ማለት ፈራችሁ እንዴ? ድምፁ ይሰማላል? እኔ ትንሽ ከኋላ የድምፅ ስለሌለ ድምፄን ዘጋ እያደረገው ነው። እናንተ ግን የሚሰማችሁ ይመስለኛል። ከኔ ቀጥላችሁ ተናገሩ ብያለሁ። እናንተ እባቦች ግእዙ ላይ የባብ ልጆች ነው የሚለው። እናንተ ባቦች፣ የእፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ? ይህ ማለት የባብ ልጆች ናቸው የእፉኝት ልጆች። ስለዚህ ከገሃነም ፍርድ ባጭሩ ምን ማለት ነው? አታመልጡ፣ አታመልጡ። ቤት ገብታችሁ አንብቡት፣ ንቃ፣ የማቴዎስ ወንጌል ምዕራፍ 23 ነው። ሙሉ አንብቡ። ይህን ግን ከቁጥር 33 ታገኛላችሁ። ቁጥር 34ን ላስብላችሁ ስለዚህ እነሆ ነቢያትንና ጠበበኞችን፣ ጻፎችንም ወደ እናንተ ልካለሁ። ከእነርሱም ትገድላላችሁ፣ ትሰቅላላችሁ፣ ትገርፋላችሁ፣ ታሳድዳላችሁ። ተመልከቱ። ለምሳሌ ዛሬ እኛ በኢትዮጵያ ቤተክርስቲያን በጠቅላላ ወር በገባ በ23 ለምሳሌ ዛሬ የምናስበው ማንን ነው? ቅዱስ ጊዮርጊስ እናስባለን። ተመልከቱ ቅዱስ ጊዮርጊስ እናስባለን። አሁን ቅዱስ ጊዮርጊስን ስናስብ የምናስበው ለምንድን ነው? የእባብ ልጆችን አለመባል፣ የእፉኝት ልጆችን አለመባል ወይም ከገሃነም ፍርድ ለማምለጥ ነው። አሁን ምክንያቱም ኦርቶዶክሳን በደንብ አድርጋችሁ አስተውላችሁ ስሙ፣ እምነታችሁ ከሌሎች እንደሚለፈለፈው እንደሚለፈፈው መጽሐፍ ቅዱስ ገልጣ በሶሻል ሚዲያ ተመረ የትም አድርስ በየእለቱ በቤተክርስቲያን ጉባኤ የጥንቱ ተመልሶ መጽናት ያለበት ይመስለኛል። በብዙ ቦታ ላይ እያዘንኩ ስለማይ ነው። ስመጣ አያለሁ፣ አድባራት የሚማር ሰው ብዙም አለ። እንደናንተ እንደዚህ ግቢ ሞልቶ አላየሁም። ወዴት እየሄድ እንደሆነ አይገባኝም። ስለዚህ ማስተዋል ያስፈልጋል። እንድናስተውል ደግሞ እግዚአብሔር መንፈሱን በሁላችን ላይ ያድርግልን። አሁን ልብ በሉ። ከዛ በኋላ ምን ይላል? ከጻድቁ ከአቤል ደም ጀምሮ። አያችሁ፣ ስለ ቅዱሳን ነው የሚናገር። ከጋሃነም ፍርድ አታመልጡም፣ ገዳይ ናችሁ። ከጋሃነም ፍርድ አታመልጡም፣ ትሰቅላላችሁ። ከጋሃነም ፍርድ አታመልጡም፣ ታሳድዳላችሁ። ከጋሃነም ፍርድ አታመልጡም፣ ቅዱሳንን ትገርፋላችሁ። ባቢሎንን ሰክራ ይኋት በቅዱሳን ነው ብቻ። ባቢሎን ባቢሎን፣ ምንፍቅና ናት። ሌላ ምንም ነገር የለውም። ከጻድቁ ከአቤል ደም ጀምሮ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 የሰው ልጆችን ወደ እግዚአብሔር መንግስት ይዛ የምትሄድ ቤተክርስቲያን ናት። ኦርቶዶክሳውያን እያንዳንዱ ስርዓታችን መጽሐፍ ቅዱሳዊ ነው አይደለም? ቤተክርስቲያን ውስጥ የምንፈጽመው፣ ቤት ውስጥ የምንፈጽመው ሳይቀር ሃይማኖታዊ ነው። ከእግዚአብሔር ውጭ የሆነ ነገር ሁሉ በኦርቶዶክስ ቤተክርስቲያን ራሱ እግዚአብሔር በዘፀአት ዘፀአት ምዕራፍ ቁጥር አንድ ላይ